እስክንድርና ኪንታሮት በሽታ ድሎትንና ቤተሰቦችን ትቶ ከአሜሪካ ወደ ኢትዮጵያ በመምጣት ገና በልጅነቱ የተነገረለትን ንግስናው ወንበር ለመያዝ ደፋ ቀና የሚለው የአማራ ፋኖ ህዝባዊ ድርጅት መሪ የሆነው እስክንድር ነጋ በኪንታሮት በሽታ መያዙ ተሰምቷል። ሰላም ጤና ይስጥልኝ። የዶክቲቭ ቤተሰቦች እንደምናላችሁ፣ ሰሞኑን እስክንድር ነጋ መጥፋቱ ያሳሰባችሁ የጠፋበት ምክንያት ዘርዘር አድርገን ይዘንላችኋል። ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁን ቆዩ። እስክንድር ነጋ ከጎጃምና ከደቡብ ቤተሰብ እንደሚወለድ ይነገራል። ተወልዶ ያደገው ግን በሸዋ አዲስ አበባ ነው። እስክንድር ነጋ ከመጀመሪያው ቀን ጀምሮ እናቱ በዘመነ ደርግ የመንግስቱ ኃይለማርያም ምስል በቴሌቪዥን መስኮት ብቅ ባለ ቁጥር ምነ ምነ ይባሪያ ወርዶ ምን አለ ልጅ የተነገረለት ንግግር ተፈጽሞ የኢትዮጵያ መሪ የመሆን ህልሙ ፍጻሜውን ቢያገኝ በማለት ይናገሩ እንደነበር የቅርብ ቤተሰቦቻቸው ተናግረዋል። ልክ እንደ ኢትዮጵያው ጠቅላይ ሚኒስትር አብይ አህመድ እናቴ ከሰባት አመት ጀምሮ ንጉስ ተሆና አለ ብላኛለች ብሎ እንደሚለው ማለት ነው። እስክንድር ነጋ ያልሞከረው መንገድ የለም። የሾቶ ወለ ፕሮፌሰር አስራት ወልደየስ አቋቁሞት የነበረውን ማዕድን በማፍረስ ይወነጀላል። ቀጥሎም ማዕድን ወደ መያያድ በማስቀየር አማራ የሚለው ተወካይ ስም እንዳያገኝ ማድረጉም ይነገራል። በመቀጠልም ከቅንጅት መፍረስ ጋር እንዴት እንደሆነ ግልጽ ባይሆንም ስሙ ይነሳል። ባልደራስ በማለት አዲስ ድርጅት አቋቁሞ በእስር ቤት በመሆን አዲስ አበባን ለማስተዳደር ምርጫ ተወዳድሯል። ባልደራስ ሲፈርስ ግን እስክንድር ነጋ አዲስ አበባን ለኦሮሞ አሳልፎ ሰጥቷል በማለት የሚከሱት አሉ። በመጨረሻም የፋኖን ትግል በቁርጠኝነት ተቀላቅሎ በጫካ ከትሟል። እስክንድር ነጋ በመጀመሪያ አራቱም ግዛት ውስጥ ያሉትን ፋኖ አደረጃጆች ዞሮ በአካል ጎብኝቷል። ገምግሟል። የጦር መሳሪያ ብዛት ያላቸውን፣ የሰው ኃይል ብዛት፣ ገዥ መሬቶችን በሙሉ አጥንቷል። በጎንደር ከነ አርበኛ መሳፍን ተስፉና ከነ ዶክተር ወንዶሰን ጋር መክሯል። ጎጃም ሄዶ ከነ ዘመነ ካሴ፣ አስረስ ማረት፣ ለአሁን በጀ፣ ኢንጂነር ይልቃል፣ መቶ አለቃ ማስረሻ ሰጤ ጋር መክሯል። ገምግሟል። በጎጃም እንደ ጎንደር የታጠቀ ኃይል ባይኖርም እንደ ዘመነ ካሴ ሰብካና ቅስቀሳ ለመደራጀት ፈቃደኛ የሆነ ሰው ኃይል እንዳለም ገምቷል። በጎጃም ሰው ብቻ ሳይሆን ገንዘብም እንዳለ ተመልክቷል ይሉታል። እስክንድር ነጋ ጎጃም እንደሄደ በዚያ የተቀበለው ደግሞ የአለም ብራኒ የሚባል አሜሪካ፣ እንግሊዝና እስራኤል የስለላ ቡድን እንዳቋቋሙት የሚነገርለት በተለይ የኢትዮጵያ ኦርቶዶክስ ተዋህዶ ካህናትን ምእመናንን ጨምሮ እየለቀመ የሚገድል ገዳይ ቡድን ነው ይባልለታል። ትነግዛለህ ከአብይ ቀጥሎ የኢትዮጵያ መሪ አንተነህ አሉት። እስክንድርም የናቶራ ይፈጸም ዘንድ ትንቢቱ የሚሰምር ዘንድ ደከመ። እስክንድር ጎጃም እንደ ገባ ጎጃም ጎጃሚዎችን ያለ ችግር ያደራጅ ዘንድ ተቃውሞ ሳይኖርበት እንዳሻው ይሆን ዘንድ በአዲት አርበኛ ዘመን ካሲን የአዲስ አበባ ወዴት ደግሞ ንምስክር ማበራን ሰብስቦ ከርቸል ላይ ከተተለት ጎንደር ላይ እስክንድር ነጋን ተቀብሎ ማንፌስቶ አዘጋጅቶ የነበረው ዶክተር ወንደሰንም ቅሊንጦ ወረደለት። ለማስረሻ ሰጥ የትግሉ ውስጥ የሉም እና ማረም የጥብቅና ስራው ላይ ናቸው ማለት ይቻላል። በዋርኮ ምሪ ወዳጆ የሚመረው የምስራቅ አማራ ፋኖን በሚገባ መርምሮ ከመሬ ወዳጆ ጋርም ብዙ መክረዋል። እስክንድር ነጋ የመጨረሻ የጉብኝት ስፍራ ያደረገው ሸዋን ነው። እስክንድር ሸዋ ሲገባ ሸዋ ገብቶ ራሳ ሲከትም አሰግድ መኮንና መከተው ማሞ ጫካ ገብተው ጠበቁት። በእርግጥ መከተው ማሞና አሰግድ መኮንን በማጣላትና አሰግድ መኮንን አሳልፎ ሰጥቷል በማለት ሲከሱት ይስተዋላሉ። አቶ አሰግድ በፖለቲካ የበሰለ በርካታ መጻሕፍትን የጻፈ ከፕሮፌሰር አስራት ወልደየስ ጋር ማዕድ ሲመሰረት አብሮ የመሰረት የሸዋ ነፍጠኛ አማራ ነው። አርበኛ አሰግድ መኮንን ሰሜን ሸዋ የፍራታ ያሪኮ ከምትባል ቦታ ነው የተወለደው። እድገቱም ደግሞ በዛው በሸዋ ራምሴ ከሚባል ቦታ ነው። አርበኛ አሰግድ መኮንን እሱ በተወለደበት አካባቢ አጠቃላይ በሸዋ የሚገኙ ከተሞች ከሀገር እስራኤል ከብራውያን ከተሞች ስያሜ ጋር እንደሚመሳሰሉ ከኢትዮጵያ ወንዞች ማዶ በሚለው መጽሐፉ ላይ ለምን ሸዋ ስያሜ ከብራውያን ጋር እንደተያያዘ ትንትኖ ጽፏል። እነ ኤፌሶን፣ ኬብሮን፣ ገልገሌ፣ ናዝሬት፣ አንጾኪያ፣ ገሊላ የሚሉ ስያሜዎች ለምን እንደበረከቱ ማለት ነው። እስክንድር ነጋ ማወቂና ጀግና ነው የተባለለትን ደራሲ ጋዜጠኛ ስግድ መኮንንን ለመንግስት አሳልፎ ሰጥቷል የሚሉ ብዙሃኖች ናቸው። ያልተማሩ በፊደል ቁጥር ያልዘለቁ የዋ ምስኪን ሃይማኖተኞችን ነው እንደ በግ መንዳት፣ እንደ ዳራ ህያ መጫን የሚፈልገው በማለት እስክንድር ነጋን ሲወቅሱት ይስተዋላሉ። አሰግድ መኮንን ግን ይህንን አያሳካለትም። ዘጠኝ መጽሐፍትን ለአንባቢያን ያቀረበ ነኮብ ላይ ጥብቅ ሚኒስትር አዳኝና ገዳይ ነጸብራ ከኢትዮጵያ ወንዞች ማዶ ወዘተን ፈትፍቶ የጻፈው ባለብርሃ አምሮ አሰግድ መኮንንን ማሾር አይቻልም። በተለይ ከ1983 ጀምሮ የነበረውን የኢትዮጵያ ፖለቲካ ጉዞ የከተበውን ጋዜጠኛና ደራሲ አሰግድ መኮንንን ለእስክንድር ነጋ የሚመች ሆኖ ስላልተገኘ ነው የሚሉም አሉ። በዚያም በመከተው ማሞንና በአሰግድ ግጭት ለእስክንድር ነጋ እጁ እንዳለበት ይነሳል። የኪንታሮት በሽታ ብዙ ጊዜ ለረጅም ጊዜ በመቀመጥና እንዲሁም በጣም በቀዘቀዘ አ ደግሞ በጣም በሞቀ ቦታ ላይ መቀመጥ ለበሽታው አጋላጭ እንደሆነ ይነገራል። እስክንድር ነጋም በሸዋ ራሳ ላይ ከትሞው ለኪንታሮት በሽታ መዳረጉን ከቦታው የደረሱ መረጃዎች ያሳያሉ። አብሮነት ለኢትዮጵያ በሚለው ፕሮግራም ላይ መገኘት እንዳይችል ካደረጉት ምክንያቶች ውስጥ አንደኛውና ዋነኛው ኪንታሮት በሽታ ታሞ የነበረ ሲሆን፣ ሁለተኛው ምክንያት ደግሞ በአፋድ መሪነቱ ላይ አመኔታ ማጣቱ ነው። የአማራ ፋኖ ሸዋዝ፣ የአማራ ፋኖ ጎንደርዝና የአማራ ፋኖ ወሎዝ በአፋድ መሪው እስክንድር ነጋ አመኔታ የላቸውም። በኪንታሮት ህመምና በብልጽግና መንግስት በመፍራት ብሎም አፋባን በመፍራት ከቦታ ቦታ መንቀሳቀስ መምራት ባለመቻሉ በብዙዎች ዘንድም ነቀፌታ አስከትሎበታል። እስክንድር ነጋ የአማራን ቤት እየተከተለ ያፈርሳል የሚባል ሲሆን አሁንም የአፋብሃን ለማፍረስ የሚንቀሳቀሱ ሰዎች ውስጥ አንዱ ሁኗል። አፋብሃን በሰሞኑ ጎጃም እንዳገለለና ሶስተኛ ቤት ለመስራት እየተንቀሳቀሰ መሆኑ ተነግሯል። ለአፋብሃን መፍረስ እንደ ምክንያት የተወሰደው ጎጃምን ገለል በማድረግ ጀነራል ተፈራማሞን ወደ መሪነት በማምጣት ጀነራል ተፈራማሞንና እስክንድር ነጋና ቀናጅቶ አንድ መሪ በማድረግ የአማራን ቤት በማፍረስ ኢትዮጵያ ኢትዮጵያ እንዲባል መሆኑ ታውቋል። ለዚህም በዋናነት ድምፁን አጥፍቶ በኪንታሮት በሽታ የሚሰቃየው እስክንድር ነጋ ገብቶ እየፈተፈት መሆኑ ተሰምቷል። በታሪካዊ ቦታው ተራራ ላይ የተሰራው የአማራ ቤት ዛሬም የመፈረካከስ አደጋ ሊደርስበት የተቃረበ መሆኑ ታውቋል። ለሰዓቱ ብታደምጡት ያልነው መረጃ ይህንን ይመስል ነበር። በቀጣይ በሌላ ርዕስ እስክንገናኝ በእያላችሁበት የዓለም ዳርቻ ቸር ይቅጠማችሁ።